ከዛ እንደገና ከ700 ላይ 90 ነው ቀጥታ የቀነሰው። ከመቀነሱ በፊት መጀመሪያችን 50ን ረስቷታል። ከዚህ ጋር 0 ብለን ብንጀምር 1 ሴንቲሜትር፣ 2 ሴንቲሜትር ትናንሽ ስንጥር የሚመስሉ ነገሮች፣ እነዚህ ትናንሽ ስንጥር ነገሮች ሚሊሜትር ይባላሉ ማለት ነው። አንድ ዳቦ ሲደመር ሶስት ዳቦ አራት ዳቦ ይሆናል። ወይም ነገር ግን አልኳቸውም። አንድ ዳቦ ሲደመር ሶስት ቂጣ ስንት ይሆናል ብዬ ብጠይቃችሁ ግን መመለስ አትችሉም። በዳቦ ልትገልጹት ነው ወይንስ በቂጣ? ልክ እንደዚያ ሁሉ እነዚህም ኪሎ ሜትርና ሜትር ወደ አንድ ይቀየራሉ። አሁን ተመልከቱኝ። ይኸውላችሁ እዚህ ጋር አንድ ትልቅ ሳሙና አለ። እዚህ ደግሞ እነዚህ ሳሙናዎች አሉ። እዚህ መጀመሪያው ላይ የምትመለከቱት በትልቅ መስፈሪያ ሆኖ ነው። እዚህ ጋር በዛው መጠን በዛው በመጠነ ቁስ ተሰርቶ በትንሽ በትንሽ መስፈሪያ ሆኖ ነው። እና ከትልቅ ወደ ትንንሽ ስንቀይራቸው ምን ሆኑ? ብዙ ሆኑ። በምን ደረጃ በቁጥር ደረጃ በመጠን እኩል ነው፣ ብዙ ሆኑ። ስለዚህ ከትልቅ ወደ ትንሽ በምንቀይርበት ጊዜ ምንድነው የምናደርገው? ማብዛት ነው የሚሆነው ማለት ነው። ሰላም ጤና ይስጥልኝ። ይህ የሶስተኛ ክፍል የሂሳብ ትምህርት ክፍል ሁለት ነው። ውይይት ከመጀመሪያ በፊት ማሳሰቢያ የምናገረው ከዚህ በፊት ያለውን ክፍል አንድን ያለውን ውይይት ያላያችሁ በመጀመሪያ ክፍል አንድን አይታችሁ ወደዚህኛው ውይይት እንድትገቡ አዛለሁ። ከዚህ በመቀጠል እርዝመትን ለመለካት የምንጠቀምባቸው የልኬት ምድቦች ሚሊሜትር፣ ሜትር፣ ሴንቲሜትር፣ ኪሎ ሜትር እና የመሳሰሉት እንደሆኑ ውክልናቸውም እንደምታዩት ሚሊሜትርን ሚሜ፣ ሚሊሜትር፣ ሴንቲሜትር፣ ሜትር እና ኪሎ ሜትር እነዚህ ናቸው ማለት ነው። ውክልናቸው ኪሜ የሚል ስታዩ ኪሎ ሜትር ሜ ካለ ሜትር ሳ ሜይ ካለ ሳንቲሜትር ሚ ሜ ካለ ሚሊሜትር ይሆናል። ያላቸው ዝምድናን ደግሞ ስናይ አንድ ኪሎ ሜትር በሜትር ሲገለጽ አንድ ሺህ ሜትር ይሆናል። አንድ ሜትር በሴንቲሜትር ስንገልጸው መቶ ሴንቲሜትር ይሆናል። አንድ ሴንቲሜትር በሚሊሜትር ስንገልጸው አስር ሚሊሜትር ይሆናል። ይህንን ማስመሪያ ነው ብላችሁ ብታስቡ ከዚህ ጋር ዜሮ ብለን ብንጀምር አንድ ሴንቲሜትር ሁለት ሴንቲሜትር 3 ሴንቲሜትር እያለ ይቀጥላል ማለት ነው። እነዚህ ሴንቲሜትሮች ተጠራቅመው ወደ ሜትርነት ይቀየራሉ መቶ ሲሞሉ። ሚሊሜትር ማለት ደግሞ በማስመሪያችሁ ላይ የምታቸው እንደዚህ እነዚህ አይነት ትናንሽ ስንጥር የሚመስሉ ነገሮች በሁለቱ መካከል በዚህና፣ ለምሳሌ ከዚህ እስከዚህ አንድ 1 ሴንቲሜትር ያክል ዝማኔ ነው ብያቸዋለሁ። በዚህ መካከል ያለውን ክፍተት እንደዚህ የሚከፋፍለዋል። ሁላችሁም ማስመሪያ ያላችሁ ማስመሪያችሁን ተመልከቱት። እነዚህ ትናንሽ ስንጥር ነገሮች ሚሊ ሜትር ይባላሉ ማለት ነው። አስር ቦታ ከፍለውታል እሱ አስሩ ክፍልፋይ አንድ ሶሪ አንድ ሴንቲሜትር እንለዋለን። በዚህ መሰረት እዚህ ላይ እንግዲህ ምሳሌዎች አሉ። የወይኖ በር ተራራ ከፍታው አራት ኪሎ ሜትር ከ465 ሜትር ነው። አያችሁ፣ አሁን በዚህ ውይይት ላይ የምትማሩት ነገር ሁለት አይነት ምኖች ናቸው ያሉት የመለኪያ ስሞች ኪሎ ሜትርና ሜትር ናቸው። ስለዚህ ይህ ኪሎ ሜትርና ሜትር የተለያየ የአህድ መለኪያ ወይም መገለጫ ስለሆኑ ወደ አንድ አይነት መቀየር ይኖርበታል ማለት ነው። ለምሳሌ በአራተኛ ክፍል ውይይት ላይ ይሄ ውይይት በሚገርማቸው ሁኔታ አራተኛ ክፍል ላይ አለ በሰፋ ብሎ ትንሽ ምን ብያቸዋለሁ። አራተኛ ክፍል ላይ አንድ ዳቦ ሲደመር ሶስት ዳቦ ሶስት ዳቦ አራት ዳቦ ይሆናል ወይም ጌጣጌጣ ልንለው እንችላለን። ነገር ግን አልኳቸው፣ አንድ ዳቦ ሲደመር ሶስት ቂጣ ስንት ይሆናል ብዬ በጠይቃችሁ ግን መመለስ አትችሉም። በዳቦ ልትገልጹት ነው ወይንስ በቂጣ? ልክ እንደዚያ ሁሉ እነዚህም ኪሎ ሜትር፣ ሜትር ወደ አንድ ይቀየራሉ። አሁን እዚህ ላይ አሰራሩን ተሰርቶላቸዋል። ምን አደረገው? አራትን አራት ኪሎ ሜትርን በአንድ ሺህ አበዛው ወደ ምን ለመቀየር ወደ ሜትር አራትን በአንድ ሺ ሲያበዛው 4000 ሜትር ሆነ። 4000 ሜትር ከ465 ሜትር ጋር ሲደመር 465 ሜትር ሆነ ማለት ነው ነው 4000 4465 ሜትር ሆነ። በአንድ ሺ ያበዛበት ምክንያት እንግዲህ ልጆች ካሁን በኋላ ወደኋላ እንመለስ። እዚህ ጋር በደንብ ተመልከቱ። ያላቸው ሬዲሽን በኪሎ ሜትርና ሜትር የአንድ ሺ ስለሆነ ነው። እዚህ ደግሞ ሜትርና ሴንቲሜትር የመቶ 100 ሴንቲሜትርና ሚሊሜትር የአስር 10። ከዛ ሌላ የምታውቁልኝ ነገር አለ። አበዛው ነው ያልኳሽ። ሲበዛ ነው የምታዩት ወደፊት የሚገጥመን ነገር አለ፣ ማካፈል የሚገጥመን ነገር አሁን እዚህ ጋር ወደ ትንሽን በትልቅ መስፈሪያ የተገለጸ ነገር ነው። በኪሎ ሜትር የተገለጸው አይደል? በኪሎ ሜትር የተገለጸውን ወደ ሜትር ወደ ትንሽ መስፈሪያ ከትልቅ መስፈሪያ ወደ ትንሽ መስፈሪያ ስሙኝ በደንብ እዚህ ጋር በደንብ ከያዛችሁኝ ከዚህ በኋላ ያሉት ውይይቶች ቀላል ነው የሚሆኑት። ሁሌ ስትቀይሩ ሁለት ነገሮችን አስታውሱ። ሰምታችሁኛል? ሁለት ነገሮችን አስታውሱ። የመጀመሪያው የምታስታውሱት ያላቸውን ግንኙነት የመቶ ነው፣ ይችን በማሰብ ማለት ነው፣ እነዚህን በማሰብ የመቶ ነው የአንድ ሺህ ነው የአስር ነው ያላቸውን ግንኙነቶች ማስታወስ ይጠበቅባችኋል የመጀመሪያው ስራ። በመቀጠል ደግሞ ማብዛት ነው ወይንስ ማካፈል የሚለውን ነው ማለት ነው። እና አሁን እዚህ በምንሰራበት ጊዜ እንግዲህ የአንድ ሺህ ነው ማለት ነው ያላቸው ግንኙነት፣ ለምን ኪሎ ሜትር እና ሜትር ላይ ነው ጨዋታችን። ከዛ በመቀጠል ማብዛት ነው ወይንስ ማካፈል የሚለውን ደግሞ የምትለዩት በምን መሰላችሁ? ከትልቅ መስፈሪያ ወደ ትንሽ መስፈሪያ ከሆነ ማብዛት ይሆናል። ከትልቅ መስፈሪያ ወደ ትንሽ መስፈሪያ ከሆነ ማብዛት ይሆናል። በተቃራኒው ደግሞ ወደፊት ስንመጣና ያያለን ከትንሽ መስፈሪያ ወደ ትልቅ መስፈሪያ ከሆነ ደግሞ ማካፈል ይሆናል ማለት ነው። እሺ በዚህ መሰረት ይሄን እንጨርሳለን። ወይዘሮ ሙሉነሽ የተባለችው ነጋዴ 7 ሜትር ከ50 ሴንቲሜትር ከሆነ ጨርቅ ላይ 90 ሴንቲሜትር ብትሸጥ የቀረው አሁን ትልቁ ጨዋታ በመጀመሪያ፣ በኋላ ቀንሰዋለን አለን። ግን ሜትርና ሴንቲሜትር ናቸው አሁንም እዚህ ጋር ያሉት ማለት ነው። ሜትርና ሴንቲሜትር እና ምን አደረገ ሰባት ሜትርን ወደ ሴንቲሜትር በመጀመሪያ መቀየር አለበት። ምክንያቱም ከ50 ሴንቲሜትር የሚል ነገር ስላለ እዚህ አንድ አይነት ለማድረግ ሰባትን በመቶ አበዛው የመቶ ግንኙነት ስላላቸው ሰባት መቶ ሆነ። ዘጠና ጋር ሲደምረው አሁን ሰባት መቶ ሆነ እና ምንድን ነው የጠየቀን ጥያቄ? እሺ ሰባት ሜትር ከ50 ሴንቲሜትር ከሆነ ጨርቅ ላይ ዘጠና ሴንቲሜትር ብትሸጥ እሺ እዚህ ጋ ስህተት ፈጥሯል አሰራሩ። አይደል ወይዘሮ ሙሉነሽ የተባለችው ነጋዴ ሰባት ሜትር ከሃምሳ ሴንቲሜትር ከሆነ ጨርቅ ላይ ዘጠና ሴንቲሜትር ብትሸጥ የቀረው ጨርቅ ይኸውልሽ። እዚህ ጋ ስህተት ተሰርቷል። በመጀመሪያ ምን ማድረግ ነበረበት? ይሄ ጥሩ ሰባት ሲባዛ በመቶ ሰባት መቶ። በጣም ጥሩ ከዛ እንደገና ከሰባት መቶ ላይ ዘጠናን ነው ቀጥታ የቀነሰው። ዘጠናን ነው ቀጥታ የቀነሰው። ከመቀነሱ በፊት መጀመሪያችን ሀምሳን ረስቷታል። ሀምሳን ረስቷታል። ስለዚህ መቶ ሲደመር ሀምሳ ሰባት መቶ ሀምሳ ሰባት መቶ ሀምሳ ሆነ። አጠቃላይ ያላት ማለት ነው ምን ሴንቲሜትር። አያችሁ እዚህ ጋ ሰባትና ሰባትን ስቀየረው ሰባት መቶ ሆነ ሴንቲሜትር፣ ሀምሳ አለ። ሰባት መቶ ሀምሳ ላይ 90 ሴንቲሜትር ብትሸጥ ዘጠናውን እንቀንሰዋለን ማለት ነው። እና እንቀንስ 750 ሲቀነስ ዘጠና ስንት እንደሆነ እንቀንስ። ከ0 ላይ 0 0 ከ5 ላይ ዘጠኝ ስለማይችል ከዚህ ከ7 ይበደርና ከ15 ላይ ዘጠኝ ስድስት። እሺ ይቺ 7 ስላበደረች 660 ይቺን እንሰርዝና ይቺን እንሰርዝና 660 ይሆናል ማለት ነው። 660 በሚል ይህ ምሳሌ ይስተካከል። እሺ ሶስተኛ በፍኖተ ሰላም ከተማ የሴቶች ቀንን ምክንያት በማድረግ ሴቶች ለሰላም በሚል መሪ መፈክር ሴቶች ለሰላም በሚል መፈክር የአንድ ሺህ ሜትር ሩጫ ውድድር ተካሄደ ይላል። የተካሄደው የሩጫ ውድድር በኪሎ ሜትር ስንት ነው? በቃ አላችሁ እዚህ ጋር ማለት ነው። አሁን መጀመሪያ የስንት ግንኙነት ነው ያላችሁ? 1000 ሜትር በምንድነው የጠየቀን? በኪሎ ሜትር ሜትርና ኪሎ ሜትር ያላቸው ግንኙነት የስንት ነው? ኪሎ የአንድ ሺህ የአንድ ሺህ ዝምድና ላይ ያላቸው። በጣም ጥሩ። ከአንዱን ነገር መለስ፣ ሁለተኛው ነገር ምንድን ነው የሚሆነው? ማካፈል ነው የሚሆነው ሁለተኛው ስራችን። መጀመሪያ ያላቸው ግንኙነት የስንት ነው? የአንድ ሺህ። ከዚያ በኋላ ማካፈል ሆነ። ለምን ማካፈል ሆነ? እዚህ እንደምታዩት ሜትር ትንሽ መስፈሪያ ነው። ከማን አንፃር? ከኪሎ ሜትር አንፃር። ወደ ኪሎ ሜትር ነው የምንቀይረው። ስለዚህ ከትንሽ መስፈሪያ ወደ ትልቅ መስፈሪያ ስንቀይር ማካፈል ነው የሚሆነው። እናም በአንድ ሺህ ስናካፍለው አስር ሺህን አስር ሺህ ሲካፈል በአንድ ሺህ ይሄ ሶስት ዜሮ ይሄን ሶስት ዜሮ ያጠፋዋል። አስር አንደኛ ማለት አስር ሆነ ማለት ነው ምን ኪሎ ሜትር። ሁለት ብዥ ያለባችሁ ነገር እንዳለ እረዳለሁ? አንዱ ቀላል ነው፣ የግድ መያዝ ነው የሚኖርባችሁ። አንዱ ምንድነው ብዥ ያለባችሁ ያላቸውን ግንኙነት ማለት ነው አካፈልና ማብዛት ስላችሁን ግድግር ያላችሁ ልጆች አንዲት ነገር ብቻ ልንገራችሁና የዛሬውን ውይይትም ለጊዜው እዚህ ላይ ያበቃለሁ። አሁን ተመልከቱኝ። ይኸውላችሁ፣ እዚህ ጋር አንድ ትልቅ ሳሙና አለ። ይሄ እንደዚህ ያለ ሳሙና፣ ይህ ደግሞ እነዚህ ሳሙናዎች አሉ። መጀመሪያው ላይ የምትመለከቱት በትልቅ መስፈሪያ ሆኖ ነው እዚህ ጋር በዛው መጠን በዛው በመጠነ ቁስ ውስጥ ተሰርቶ በትንሽ በትንሽ መስፈሪያ ሆኖ ነው እና ከትልቅ ወደ ትንንሽ ስንቀይራቸው ምንሆኑ ብዙ ሆኑ። በምን ደረጃ? በቁጥር ደረጃ፣ በመጠን እኩል ነው፣ ብዙ ሆኑ። ስለዚህ ከትልቅ ወደ ትንሽ በምንቀይርበት ጊዜ ምንድነው የምናደርገው? ማብዛት ነው የሚሆነው ማለት ነው። ይሄንን በቃ በዚህ ነገር አስታውሱት። ያው ነገር ሆኖ ወደ እነዚህ ወደ ቁርጥራጭ ስንቀይራቸው ምን ሆነ? ብዙ ሆኑ በቁጥር። ስለዚህም ከትልቅ ወደ ትንሽ ስናደርግ ማብዛት ነው የሚሆነው ማለት ነው። እና ይህን ካወቃችሁ ምን ይሆናል ማለት ነው። ከትንሽ ወደ ትልቅ ደግሞ ስንቀይር ማካፈል መሆኑን ታስታውሳላችሁ። መምህር መዋመሪ ሰብስክራይብ ያደረጋችሁ ሰብስክራይብ ተደብቃችሁ የምታዩ እያንዳንዳችሁ ይነግረኝ ተደብቃችሁ የምታዩ ሰብስክራይብ አድርጎ ወላጆችን አመሰግናለሁ። ለዛሬ እዚህ ላይ ያበቃለሁ። ጫው